ገቢ አዲስ ገቢ ትላላችሁ። ቤተሰቦች ሰላም፣ ውድ የተከበራችሁ የአስቴር ቻናል ቤተሰቦች፣ አቤት ቁመኔው፣ አቤት ማማሮ፣ አቤት እንኳን ደስ አለሽ፣ ሩትዬ እንኳን ደስ አለሽ። እኔ ሴት ልጅ ማለት ነው አንተ የድሮ ፍቅረኛ ካመጣ ማለት ነው፣ እኔ ደግሞ አንተን ከአንተ የበለጠ እናመጣለሁ ብላ ሩታ ዛሬ የሚበልጠው በሁሉም ነገር ማለት ነው። ቁጭ ቁጭ ቁጭ ቁጭ አድርጋለች ማለት ነው እንዴ። እንደዚህ አይነት ሰው ለካ ተፈጥሮ አለ አለ ለመሆኑ አለ። ገና ማያቴ ነው። እና ቤተሰብ እንዴት ናቸው አላቸዋ። እንዴት ደስ አላችሁ። አብረሽ ወደ ፍቅርቴ እሩታየ እንግዲህ ስሙን ራሱ አላውቅም። እንግዲህ ዛሬ ማታ ቪዲዮ ላይ እናያለን ብዬ ነው የማስበው። አብየ ስንሳ ላይ ነው የምንለቀቀው። ዛሬ ረመዳን እኮ ነው። የማዲያም ሩዝ ይዘን እንሮጦ፣ የማዲያም ሾርባ ይዘን እንሮጦ ወይስ የእናንተ ቪዲዮ? እኔ ባሁን ምን ይሻለናል? እንግዲህ በዛ ሰዓት እና ማለት ነው። በጣም ነው የደሳለ። በቃ አንደኛ ነገር ወደ ካናዳ ለመሄድ ማለት ነው አንድ ሰው ተጋብቶ አደለ እንደሚሄደው ካናዳ የጀመረለት ተጋብቶ እርሶ ምናምን ማለት ነው ተፈራርሞ፣ ከዚህ ጋር ነው የምትሄደው። ለምን ፍርማን ቅደድል ስትለው የነበረ ለዛ ነው፣ ፍርማውን ቀዶለት ይመስለኛል። እኔ ሲያየው ሲያዩ ማለት ነው ፍርማውን አግሽ ቀዶለት፣ ከዚያን በኋላ ከዚህ ጋር ጀመረች ብዬ ነው የማስበው። ዋው ሽብርቅ ድምቅ እኮ ነው ያሉት እናንተ፣ ሀበባ እኮ ነው የመሰሉት። እንዴ እንዲህ ሩታ ድሮ ራሱ እንዲ ይሄ ልጅ ነበረ እናንተ። አራዲያ ከአይኔ ያውጣ አንተ እና እና ማለት ነው እንደዚህ ነው ወንዶች ሴት ልጅ ትወዳለች። አለበለዚያ ደግሞ ማለት ነው ትታወ ያን ወንድም ከሄደች ደግሞ ያንን ወንድ የመሰለ ሳይሆን ማለት ነው ጀግና በምንም ከሁሉም ከሁሉም በሁሉም በሁሉም ጀግና ነው የምታመጣ ማለት ነው። አይተናል እንግዲህ መጨረሻችሁን ያሳምርልን። ታምራላችሁ። በጣም ነው የምታምሩት። ደስ ብለኛል። ላክሶን ትተሽ ሌላ ህይወት መቀጠልሽ ራሱ ደስ ብሎናል። በቃ ወይስ እዚሩ ድራማ እየቀጠልሽ? ቀለበቱን አውጥታለች እንዴ እናንተ፣ አላየወቱም እጅዋ ላይ? የእኔ ነገር ደግሞ ሳላይ መምጣት የፎቶ ወይስ ሩታዬ፣ እሱ ነው ያደረገልሽ እንዴት ነው እዚች ጋ ወይስ ድራማ ነው የቀጠላቶ? አብሮሽም ከፍቅርቴ ጋር ደግሞ ከዚህ ጋር ድራማ ነው ኡካ እንዳኔል ወጠጤ እኳን ሄደልሽ ከምሬ ነው። ዛሬ ዳኔልን ፎሮረክሲ እንደምጠጣ ማለት ነው ባለሙሉ ተስፋኔን ማታ ጠብቁ። ወይ እንግዲህ ገመድ ይዞ ሄዶ ጫካ ተሰቅሎ እናያለን። ሩታ እንደዚህ አድርጎ ዳኔል ቆሞ ሄዳል ብላችሁ ታስባለች። እኔ አላስብም። እና ማታ ጠብቁለት። እንግዲህ አንተ በሌላ መንገድ ስትሄድ እኔ የማያቀተኝም ብላለች ሩታ። ቀጥላለች ማለት ነው ጉዞዋን። በቃ ሜሪ ምንድን ነው አለችው? አንተ ሱናት መጠነመ ሀብታም ልጅ አድሬለታል ምናምን ምናምን ብላለች ማለት ነው። ከዚህ በፊት ሰምታችሁ ከሆነ ይሄ ልጅ ነው ማለት ነው። በቃ ይሄ ልጅ ነው ተሳክቶልሽ ልሽ አል ሩት ሜሪ ማለት ነው። ግን ልጅ ማለት በብር ሽጠሽ ከሆነ ይሄ ልጅ መጀመሪያው ሩታ ሩጣ ነው የምነግርሽ ነገር ይሄ ልጅ ኮ ዋለውን በደንብ አጥኒ ልጅ መኖሩን ባልመንስ ማለት ትዳር አለ ወይስ የለሁም። በኋላ ደግሞ ይሄ እንደ አብርሽ እንደ አብርሽ አርገብ ጉቦሽ እንዳይተውሽ እኔ ይፈራልሽ አለሁ። ስለዚህ ወንዶች አትታመኑም። እንደዚህ አይነት ወንዶች ደግሞ ነንጊያ ሴቶች ራሱን እስከዛሬ እንዴት አልጠበሳችም? እናንተ አላያዎችም ነበር ትናንትና ነው ተወለደ ይመስልኛል። እና እንግዲህ ሽብርቅ ድምቅ ብላለች መታለች፣ ሩታ ማታ ጠብቁ። ከሌላ ሰው ጋራ ማለት ነው ከም ከዳንኤልም እኳን ተወቹ ከምር ማለት ነው። ያርግልሽ ከምር ነው ያርግልሽ ለምን አብረሹ በራሱ እጅ ነው ሩታን ለቆ ሄዳ፣ ምንም አላደረገችም ለሱ ብላ ብዙ ነገር ከፍላለች። ስለዚህ በቃ እንደዚህ ነው ወንዶች ማለት ነው። እንዲህ ነው ጠንካራ ጎበዝ፣ ጀግና ሆነች ማለት ነው። እዛ ቦታ ሳይሆን የምትገኝ ከሱ በልተሽ መገኘት አለብሽ። በቃ ሁሌ ማለት ነው ሴቶች በወንድ ብቻ እንደዚህ መታችሁ፣ ሳይሆን በብዙ ነገር ማለት ነው። ማለት ወንድ ይዞ መምጣት ጀግንነት ሳይሆን አንድ ደግሞ ከዛ በፊት እኮ ግሩታ ብላ ነበረ እኮ እኔ እሱ ሰላሳ ሴት ስላመጣ እኔ መቶ ወንድ ማምጣት አይደለም ብለሽ ነበረ። ግን እንግዲህ ካናዳ ይዞሽ የሚሄድ ሰውዬ ይመስለኛል። ይሁን ተጋብተሽ ተፈራርመሽ ትሄጃለሽ። ምስቴ ነው ብሎ ይወስዳል። በቃ ካናዳ ነው የምትኖረው ሩታ። እንደውም ከኢትዮጵያ ወጥታለች። በቃ ደስ ይላል። አዲስ ሰው ይዛ መታለች። እንግዲህ ማታ ጠብቁ ን አስራ ሁለት ሰዓት ላይ ብላለች። አንተ በተዋስኩ መንገድን የመጓዝም አያቅተኝም ብላለች ሩታ ማለት ነው። ሜሪም በዚህ አጋጣሚ እንኳን ደስ ያለሽ ተሳክቶልሻል፣ ተሳክቶልሻል፣ እየጀመርሽ ሁሉ ተሳክቶልሻል። ልጆቹን እንዳስፋታችሁ ከዛም በኋላ ይኸው ከዚህ ልጅ ጋር አጣምደሽ ሩታል